ህዳር ስድስት ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው። በቅድሚያ ማርዕስተ ዜናዎቹን በማስቀደም ጀምራለሁ። የኤርትራ ወታደሮች ከቀላል እስከ ከባድ መሳሪያ በመያዝ በሰልፍ የኢትዮጵያ ድንበርን በመሻገር በትግራይ የምትገኘዋን ከአፋር በቅርብ ርቀት ያለችዋን ኢሮብ ከተማ መግባታቸው ተሰምቷል። የኤርትራ ወታደሮች የህወሓት ኃይሎችና ከኤርትራ ጋር በፈጠሩት ጥምረት አሊያስ ብልጽግና እንደሚለው ከከባድ ተኩስ በኋላ ኢሮብ ገቡ። ዝርዝር መረጃ ይዘንበታል። ወዲህ ደግሞ ፋኖ በወሎ ተአምራዊ ድሎችን አጠናክሮ ቀጥሏል። የአማራ ፋኖ በምስ ምስራቅ አማራ ቀጠና በርካታ ከተሞችን ሲቆጣጠር የአገዛዝ ወታደሮች መደምሰሳቸው ተረጋግጧል። የፋኖ ኃይሎች አገዛዙን አራት ከፍተኛ አመራሮች ወታደራዊ አመራሮችን ጨምሮ ከበርካታ ወታደሮች ጋር ሲደመሰሱ አራት ወታደራዊ መኪኖችም በፋኖ ወድመዋል የተባለው ዝርዝር አሰናድተናል። በሌላ በኩል በሸዋ ቀጠና የሸዋ ፋኖን ለመክበብ የተንቀሳቀሰው የአገዛዝ ወታደር ሬሳ በበርካታ መኪና ጭኖ መመለሱም ተነግሯል።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 የኤርትራ ወታደሮች ከትግራይ ኃይሎች ጋር ጸምዶ የተሰኘ ጥምረት መፍጠራቸው የሚታወቅ ሲሆን እነዚህ የኤርትራ ወታደሮች ከዚህ ጥምረት ጋር በተያዘ ወደ ኢሮብ ከተማ መግባታቸውን ምንጮች ገልጸዋል። ኢሮብ በትግራይ ክልል የምትገኝ የድንበር አካባቢ ስትሆን ከአፋርም በቅርብ ርቀት የምትገኝ ስትራቴጂክ ስፍራ ስትሆን የኤርትራ ኃይሎች ወደ ከተማዋ መግባታቸው የታወቀ እንደሆነ ተመላክተዋል። በርካታ ወታደሮች ከከባድ እስከ ቀላል መሳሪያ ታጥቀው ወደ ከተማዋ መግባታቸው ሲነገር ከሁለት ቀን በፊት የትግራይ አመራሮች በኢሮብ ተገኝተው ወታደራዊ ሰፈሮችን ሲጎበኙ እንደነበረም ተገልጿል። ወታደሮቹ ወደ ትግራይ የገቡት ጸምዶ ከሚለው ጥምረት ጋር በተያዘ ሲሆን ከአብይ አህመድ መንግስት ለሚሰነዘረ ጥቃት በተጠንቀቅ ለመቆም እንደሆነም አንዳንድ ምንጮች ገልጸዋል። በተቃራኒው የብልጽግና ሚዲያዎች የህወሀት ኃይሎችና ና የኤርትራ ኃይሎች ተታኮሱ በሚል ሀሰተኛ መረጃም አሰራጅተዋል ነው የተባለው። የኤርትራ ወታደሮች ወደ ትግራይ መግባታቸውን ተከትሎ የፌዴራል መንግስቱ ዓለም አቀፍ ማህበረሰቡ ኤርትራ ላይ ጫና እንዲያደርግ ሲል የአብይ አህመድን መንግስት ጠይቋል። ዓለም አቀፍ ሚዲያዎች ኢትዮጵያ የማያበራ ከባድ ድንበር ተሻጋሪ ጦርነት ውስጥ ልትገባ ትችላለች ሲሉም ዘገባ ሰርተዋል። የኢትዮጵያ ህዝብ የከፋ እልቂት ከመምጣቱ በፊት አብይ አህመድን በቃህ ሊል ይገባል ሲሉም የመረጃ ምንጮች ገልጸዋል። አሁን በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። በቅድሚያም ሸዋ ላይ እናሳልፋለን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓያዕቆብ አንደኛ ኮር በፈቃዱ በላይ ክፍለ ጦር ድልን ተቀዳጀ። በትላንትና ሁለት የአብይ አህመድ አገዛዝ አጼ ዘርዓ ያዕቆብ አንደኛ ኮር በፈቃዱ በላይ ክፍለ ጦር አናብስቶቹ አሉበት ወደ ተባለው ቀጠና የብልጽግና ኃይል ዘልቆ በመግባት ከባለማድረግ ቢሞክርም በክንድ ንብልባሎቹ ሙትና ቁስለኛ ሆኖ ተመልሷል። በመሆኑም የብልጽግና ኃይል በሰፊው ከጉንዶ መስቀል በመነሳት ከግራኝ ሙቀጫ እስከ ሀንቆ ባለው ቀጠና ከስድስት ሰዓት በላይ የወሰደ ውጊያ በማድረግ የጡት ቁራጩ ኃይል ሶስት መኪና ስክሬን በመያዝ እንዲወጣም ተደርጓል አይቀጡ ቅጣት በመቅጣትም እንዲሁም የበፈቃዱ በላይ ክፍለ ጦር ትግስት ይርሳው ብርጌድ በማክፍታ ቀጭኔ ቀጠናም ባደረጉት ውጊያ የብልጽግና ኃይል ላይ ከፍተኛ ኪሳራም ማድረስ ተችሏል በመሆኑም የአብይ አህመድ ተላላኪ ባንዳና ወራዳ መከላከያ በዚያ አካባቢ ፋኖን አጥፋለሁ በማለት በዘጠኛ ሬጅመንት በሜካናይዝድ የታገዘ ውጊያ ቢያደርግም በአሳምኗና ብስቶች ከጠዋቱ 11 ሰዓት እስከ ቀኑ 7 ሰዓት በመደበኛው ውጊያ ሲዋጉ መዋላቸውን የፋኖ ኃይሎቹ ለሚዲያችን በላኩት መረጃም አስታውቀዋል። የአገዛዙ ኃይል እንደለመደው አሁን የማህበረሰቡ የሰብል መሰብሰቢያ ወቅት በመሆኑ አማራን ከምድረ ገጽ እንዲጠፋ ስልጣን ከያዘበት ቀን ጀምሮ በደሃው አማራ ያላደረገው ያልሰራው ስራ የለም። ነገር ግን ጀግኖቹ የአማራ እናት የወለደቻቸው የበፈቃዱ በላይ ክፍለ ጦር በአስደማሚ ሁኔታ የአገዛዙን ጦር ሙትና ቁስለኛ ማድረጋቸውን የአካባቢው ነዋሪ ለሚዲያችን ገልጿል አማራ በታሪክ ጀምሮ ያልጨረሰው የትግል ምዕራፍ የለም አባቶቻችን ብዙ ጥበብን ጽናትን አይበግሬነትን አስተምረውን አልፈዋል እኛም የአባቶቻችንን ፈለግ ተከትለን በጥበብ በጽናት በአሸናፊነት መንገድ የጀመርነውን የአማራ ህዝብ ከመጥፋት የለውና አደጋም የማዳን ሂደት የማይታመን ፍጥነት ወደፊት እየገሰገስን በብልጽግና ላይ የበላይነት በመውሰድ ዳር ለማድረስ ጠንክረን እየሰራን እንገኛለን ሲሉም የፋኖ አመራር ተግባሮቹ ለሚዲያችን ተናግረዋል። ይህ በእንዲህ እንዳለ ከወሎ ሰበር ዜና ተሰማ። የአገዛዙ ከፍተኛ ወታደራዊ አመራሮች ከነተጫኑበት መኪናና ከሌሎች ወታደሮች ጋር ተደመሰሱ። ተሪ የስርዓቱ መቀበሪያ ደሴ ትሆናለች። ጽናት ክፍለ ጦርና 23ኛ ክፍለ ጦር ቃኞች የስርዓቱ አመራርን ደመሰሱም። አፋባሃ ምስራቅ አማራ ቀጠና፣ ሚኒሊክ እዝ የደጋው መብረቁ ኮር ጽናት ክፍለ ጦር እና ልጅ ኢያሱ ኮር 23ኛ ክፍለ ጦር የሻለቃ ቃኞች በጥምረት ማለት የብልጽግናና ከርካሪ ተሪ በረሃ ላይ ሰበሩ። በፓትሮል አራት የመከላከያ አመራሮች ሲንቀሳቀሱ በአራቱም አመራሮች ላይ በተወሰደባቸው እርምጃ ተደምስሰዋል የሚፈረጥጡበት አራት ፓትሮልም እንዳለቆቻቸው እርምጃ ተወስዶበት ከጥቅም ውጭ መሆኑና በእሳት መንደዱም ተነግሯል። በዛሬው ዕለት ህዳር 6 2018 ዓ ም ከድላንታና ከተንታ ወረዳ መነሻውን አድርጎ ሲንቀሳቀስ በነበረው የአገዛዙ ሰራዊት ላይ ፋኖች በወሰዱት ጠንካራ ኦፕሬሽን ሙትና ቁስለኛም አድርገውታል። ከአራቱ ከፍተኛ አመራሮች በተጨማሪም በርካታ የስርዓቱ ወታደሮች የተሪ ጅብራት ተደርገዋል ሲ ሲሉ የአይን ማኞች ለሚዲያችን ገልጸዋል። ከተማንና ህዝብን ምሽግ አድርጎ ሲማገጥ የነበረው የአገዛዙ ሰራዊት ጭር ባለው የተሪ በረሃ ተቀጥቅጧል ነው የተባለው። ራሱን ብልጽግና እያለ የሚጠራው የፋሽስቱ ስርዓት በአራቱም አቅጣጫ በቆፈረው ምሽግ እየተቀበረ ይገኛል ሲሉም የፋኖ ኃይሎቹ ለሚዲያችን ገልጸዋል። ቆሎ ለናፈቀው ህዝብ የድሮን ቦምብ የሚያዘንበው ስርዓት ቃጠሎ ቤት ላይ ዘላ እንደገባች እንቁራሪት ጣረሞት ላይ የሚገኘው የመድፍ ሆነ የድሮን እጀባ የፍርሃቱና የሞቱን መላእክት ሊያስተጓጉሉት አልተቻላቸውም ሲሉም የፋኖ ኃይሎች ገልጸዋል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ የህዝብ ግንኙነት ነው። እዚሁ ወሎ ላይ ስንቆይ የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ከተማ ተቆጣጠረ። ንጉስ ሚካኤል አሊኮር ሳጂን አደማሌ አባና ዶ ክፍለ ጦር ሸዋን ግዛው ካሳ አንደኛ ሻለቃ ሻፊ ታዳጊ ከተማን ተቆጣጠሩ። በምዕራብ ወሎ ግንባር ከላላና ለጋምቦ ወረዳዎች ውስጥ የሚንቀሳቀሰው ሳጅን አደማሌ አባና ዶ ክፍለ ጦር አካል የሆነው ሸዋን ግዛው ካሳ አንደኛ ሻለቃ ሰራዊት በተለያዩ አቅጣጫዎች ከባ በማድረግ ከላላ ከተማ አቅራብ የምትገኘውን ሻፊ ታዳጊ ከተማን ሙሉ በሙሉ እየተቆጣጠሩ ሲሆን ከከተማይቱ ነዋሪዎች ጋር ሰፊ ውይይትና ምክክር ማድረጋቸውም ታውቋል። ከዘረኛውና ተረኛው እንዲሁም ዘራሲው ስርዓት ጎን የቆሙ የጸጥታ አካላት ወደ ቀልባቸው ተመልሰው የአማራ ህዝብን ስለ መካስ ማሰብ እንዳለባቸውና ሳይውል ሳያድር ስርዓቱን ከድተው ወደ ፋኖ እንዲቀላቀሉም ጥሪ ቀርቦላቸዋል። ይህ በእንዲህ እንዳለ ላለፉት ተከታታይ ሳምንታት በበርካታ ቀጠናዎች ውስጥ የሲቪል አስተዳደር መዋቅር እየተሰራ የወረዳ ነዋሪዎች ራሳቸውን በራሳቸው የሚያስተዳድሩበት ወርቃማ ድል ማመቻቸቱን የክፍለ ጦሩ አዛዥ አርበኛ አለ ልኝ የገለጸ ሲሆን ፋኖ የግለሰቦችን የዕለት ግጭት ከመፍታትና በጥቃቅን የሰፈር ጉዳዮች ከመጠመድ ይልቅ ጠላትን እየመታ ወደፊት መገስገስ አለበት የሚል አቋም ተይዞ የሰፈርና የቀበሌ ጉዳዮችን ለሀገር ሽማግሌዎች እንዲሁም ለሲቪል አስተዳደር መዋቅሩ አመራሮች መተው እንደሚገባም ስምምነት ላይ መደረሱም ነው የተነገረው። በከላላ ግንባር የሳጅና አደማሊ አባናዶ ክፍለ ጦር ሰራዊት ከሻፊ ታዳጊ ከተማ በተጨማሪ ባከትና ቅዳሜ ገበያ ታዳጊ ከተሞችንም ከብልጽግና ነጻ መውጣቱ የተገለጸ ሲሆን ከተሞቹ ዛሬም የፋኖ ጦር ሰፍሮባቸው እንደሚገኝ ተረጋግጧል። በመጨረሻም የአማራ ፋኖ ብሔራዊ ኃይል የአባት አርበኞች ጋር የአማራ ፋኖ ዓለም አቀፍ ሚዲያ ቆይታ አድርጓል። ከእነሱ ጋር የተደረገውን ቆይታ አድምጠን እንመለስ። ከሰሞኑ በአርበኛ ሻለቃ የድመት መሳፍንት መሳፍን ተስፉ ልጅ መስዋዕትነት የአማራፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል አርበኛ ኮማንደር አረጋ ለባቸው፣ አርበኛ ሰፈር መለሰ፣ አርበኛ ደስተው ደመላሽ በቀጥታ የስልክ መስመራችን ላይ ተገኝተው በአርበኛ ሻለቃ ጌትነት መሳፍን መስዋዕትነት የተሰማቸውን የያዘን ስሜት ሊያጋሩን እንዲሁም በሌሎች ወቅታዊ ጉዳዮች ላይ ማብራሪያና ምላሽ ሲሰጡን በቀጥታ የስልክ መስመራችን ላይ ይገኛሉ። ጤና ይስጥልኝ አርበኞቻችን እንደምን አላችሁ? እንደምን ሰነበታችሁ? ደህና ነን፣ ደህና ነን። መልካም ከአርበኛ ኮማንደር አረጋ አለባቸው ጀምራለው። አርበኛ ኮማንደር አረጋ አለባቸው አማራ ፋኖ ነው ብሔራዊ ኃይል አባት አርበኞች ምክር ቤት አባል ምክትል ሰብሳቢ እንደሚታወቀው እንግዲህ ከሰሞኑ ሻለቃ ጌትነት መሳፍንት መስዋዕትነትን ከፍሏል። ላለፉት ሁለት ዓመታት ከፍተኛ ተጋድሎ በማድረግ ጦሩ በመምራት በፊት አውራሪነት የብልጽግናውን ጥምር ጦር አይቀጡ ቅጣት እየቀጣ ጀግና የጀግና ልጅ ነው። ከሰሞኑ እንግዲህ አርበኛ ሻለቃ ጌትነት መሳፍንት መስዋቱ የብዙሃኖችን ልብ ሰብሯል። እናንተስ እየተሰማችሁ ስሜት ምን ይመስላል? አርበኛ ኮማንደር አረጋ አለባቸው፣ አመሰግናለሁ። እድሉ ከተሰጠኝ እንግዲህ ሻለቃ አርበኛ ጌትነት መሳፍንት በዘመኑ ሲወለድ ከአባቱ ጋር በአርበኝነት የቀጠለና ትምህርት ቤት ያልገባ አጠቃላይ መሳሪያንና ትጥቅን አንግቦ ስለ አማራ ህዝብ ሲዋደቅ የቆየ በተለያዩ አውደ ውጊያዎች ላይ አባቱ ታፍኖ አጠቃላይ ከፍተኛ በዲሽቃ በሞርተር በከባድ መሳሪያ በመድፍ ሲታገሉት አርበኛ መሳፍንትን ልጁ ከጎንኖ ታግሎ በዚህ አራት አምስት ዓመት ውስጥ ቆስሎ ቁስሉን አሳክመን አገግመን ጭራሽ ከትግሉ ወደኋላ ሳይል ከአባቱ ጎን በመሰለፍ የአባትን አርበኝነት በመውረስ የአማራን መከራና ስቃይ በመቀበልና ነጻነትን ለማወጅ ሲታገል የቆየ በመሆኑ፣ በሁለተኛ ወገንም ደባርቅ ዘወለይ እንዲሁም በመከላከያ ሰራዊት ላይ ተከቦ የቆሰለና መከላከያን መትቶ ድል አድርጎ ወጥቶ ያን ቁስል እንኳ በውል ሳያገግም ዛሬ ግን በግለሰብ ተላላኪዎችና ፋኖ መሳዮች ትልቅ ውርደትን ለማላበስ አርበኛ መሳፍንትን አንገት ለማስደፋት የአማራ ሕዝብን አንገት ለማስደፋት የአማራ ሕዝብ ከፍተኛ ነባር አርበኞቹ ሁሉ እየታገልነሰ ልጆቻችን ልጅ አስተምረን ትዳር ሳናሲስ ለሀያ አመት ለሰላሳ አመት ትግሉን ይዘን እዚህ ያደረስነችን ጀግኖችና አርበኞች ለማዋረድ የተሰነደ ሴራ መሆኑ ይታወቃል። ስለሆነም አርበኛ ጌትነት መሳፍንት ታግሏል። ብዙ ዋጋ ከፍሏል። ድላ አሳይቷል። መርካ አሳይቷል። ብሎካ አሳይቷል። የአማራ ፋኖ ብሔራዊ አፋ ባሀ ጠንካራውን ድርጅት እንዲመሰረት አድርጓል። እንዲሁም በስሜን አምባራስ ክፍለ ጦር መስርቶ እሱም አንዱን ቀጠና ይዞ ሲታገል ቆይቷል። ከጓደኛው ከማንኛውም ከዛም ጋር ተግባብቶ የትግልን መርክና ማንነትንና እምነትንና ታጋይነትን ቆራጥነትንና ጀግንነትን ተኩስንና ነፍጠኝነትን ያሰለጠነ ጀግና በመሆኑ ቢሞት አይቆረቁረንም፣ ባይሞት ደግሞ ይህን ድል ግቡ ላይ አድርሶ ቢሮ ላይ ቢመራ ደስ ይለን ነበር። ለነገር ግን ታጋይ ተካሄሎቹ ወንድሞቹ፣ ጓደኞቹ የአማራ ፋኖ ነው ቢሮ አይደል የሚታገለው ሁሉ ትግሉን እንደሚያስቀጥል አንዘነጋም። አባታችን፣ ወንድማችን፣ አጋራችን፣ ነባራችን፣ ታጋያችን፣ አርበኛ መሳፍንት ባደረሰበት አዘን እኛም የበለጠ የልብ ስብራት ደርሶብናል። እግዚአብሔር ደግሞ የአርበኛ ጌትነት መሳፍንትን ነብሱን በገነት ያኑርልን። የታገለበት አላማ ተሳክቶ ጓደኞቹና ታጋይ አርበኞቹ ሁሉ ወንበር ይዘው የምንዘክርበት ጊዜ ያበድረን። አመሰግናለሁ። እጅግ አድርገን እናመሰግናለን። አርበኛ ኮማንደር አረጋ አለባቸው የአማራ ፋኖ ብሔራዊ ሀይል አባት አርበኞች ምክር ቤት አባልና ምክትል ሰብሳቢ ወደ አርበኛ ሰፈር መለሰ መለሳለው። አርበኛ ሰፈር መለሰ፣ የአማራ ፋኖ ብሔራዊ ኃይል የአባት አርበኞች ምክር ቤት አባል። እንደሚታወቀው እንግዲህ ኮማንደር አረጋ አለባቸው እንደገለጸው ሻለቃ ጌትነት መሳፍንት ላለፉት ሁለት ዓመታት ከፍተኛ ተጋድሎ በማድረግ ለአማራ ሕዝብ ትልቅ ውለታ ውሏል። ይህ ጀግና በሰሞኑ ውስጥ በተሰራ በባንዳዎች መስዋዕትነትን ከፍሏል። በእርግጥ ጀግና ይሰዋል ትብሉ ይቀጥላል አርበኛ አርበኛ ሰፈር መለሰም በአርበኛ ሻለቃ ጌትነት መሳፍንት የተሰማን የያዘን ስሜት ለአድማጭ ተመልካቾቻችን ማጋራት ትችላለህ። መልካም አመሰግናለሁ። ያው መግለጫውን ጓዶቻችን ከአሁን በፊትም የሰጡት ይመስለኛል፣ እነ ሻምበል መሰረት እኛን እንኳን ባንገኝ ቦታው ባያመቸን ና በአለን ችግር አኳያ ባንገኝ በጊዜው መግለጫ ሰጥተዋል። ነገር ግን ያው እኛም በተገኘንበት ሰዓት ብንሰጥ ተጨማሪ ያለንን ልብ ስብራት ለመግለጽ ያክል ነው። ሻለቃ ጌትነት እንዲያውም እኔ በቅርብ ቀን ሂጄ ተገናንተን አብረን የሰነበት ነው ሳምንት አልሞላንም፣ እንግዲህ ለዚህ ድርጊት ሲዳረግ አጅሬ ሄጄ ተገናንተን ለዛውም አስመልክቼ የሄድኩት ይህ የእርስ በርስ አንዳንድ መጠፋፋት መቀያየም ችግርን ለመፍታት ብዬ ሂጄ እሱ ጋር ነበር የሰነበትኩ። ሌሎቹን ለማግኘት ሞክሬ ነበር አላገኘሁም፣ እሱ ጋር ነው ተወያይቼ የተመለስ ጀግናችን ወጣቱ ጌትነት። እርግጥ የእኛን ፈለግና የአባቱን እራይ ተከትሎ የሻለቃ ጌትነት ትግሉን የጀመረው ከህፃንነቱ በሁለት ሺ ስምንት አካባቢ ነው በለጋ እድሜው ነው እንግዲህ ይህን ትግል የተቀላቀለ እዛም በኋላ ያው የአባቱን ፈር በመከተል ከአባቱ ቀድሞ በመገኘት ቀላትን በማሳፈር እና ከወያኔ ጀምሮ እስከ ሸኔ ሲዋጋ የመጣ ሲዋደቅ የመጣ ጀግናችን ነው ብዙ ጊዜ ቆስሏል ብዙ መስዋዕት ከፍሎ ሲታገልና ሀገሩን ሲያሳፍር ነው የቆየ። ከዛም አልፎ ድሽካም ተኳሽ ነው፣ ሞርተርም ተኳሽ ነው። የመጣውን መሳሪያ በጣም ፋስት አስተሳሰብና ጭንቅላቱ ፋስት ስለሆነ የመጡትን መሳሪያዎች ወዲያውኑ ነው ልምምድ ወስዶ ወዲያው ከጠላት ላይ ነው የሚያውለው የነበር። ድሽቃም ተኳሽ ሞርተርም ተኳሽ ሁሉን ያገኘው ነው። ያገኘውን መሳሪያ ተጠቅሞ ወዲያው ከጠላት ላይ ድል የሚያደርግበትና የሚያውለው የነበር ትልቅ ሞራል ያለውና ትልቅ ጀግና ነው ያጣ ነው። ይሄ ምናልባት እኔ ለአማራው ሕዝብ ወይም ለኢትዮጵያ ሕዝብ ወይም ደግሞ ባንዳዎች የሆኑ ተልእኮ ብር እየተሰጡ እኛን ለማጥፋት እኛን ገለው በዚህ በሸኔ ለመወደስ ትናንት በወያኔ ዛሬ በሸኔ ለመወደስና እንዲያው ስምና ታሪክ የሚመስላቸው ሲል ባንዳዎች እዚህ ጀምሮ እንዲያቆሙ አደራ ነው የምለው። ይህ ነገር በሻለቃ ጌትነት ወይም በአርበኛ በአርበኛ ጌትነት ብቻ አይደለም። በእኔ ላይም በቅርብ ጊዜ ፊት ለፊት መከላከያ ገብቶ በጎን ገብቼ እሱን እመታለሁ በሚል መኩሪያው የሚባል ከዋልድባ ዙሪያ ተነስቶ መቶ ተልእኮ ተቀብሎ ሶስት ሚሊዮን ሊቀበል መረጃው እየደረሰ እያለ ቀጥታ መጥቶ በጎንዩሽ ጦርነት ከፍቶ ማን ነው ደመቀ ዘዋል ድባብ ብርጌድ የምትባል በድብ ጠለምት ተከዜ ክፍለ ጦር የሚመራ ወዲያው ጥቆማ በደረሰው መሰረት ጦርነት ከመከላከያ ጋር ፊት ለፊት ከመፋጠጡ አልፎ እሱም በጎን ገብቶ እሱን በማፍተን አራት ራሱን ገለውታል። ከማርኳል ብሬንና ተናይፈር ሌላውም ክላሽ እዛም እሱም ሁለት ምስኪን ገበሬዎች በዛ አካባቢ የተገኙ ንጹህ ደም አፍስሶ ሁለት ገበሬዎች ገሎ ነው የሞተው። እና እንዲህ አይነቱ በሁላችን እየተሰራጨ በሁላችን ለጥፋት እየተሰማሩ ብር እየተሰጡ ውስጣዊ በማይታወቅ ዘዴ እየተሰጡ እና ይህን ለመስራት ደግሞ ብዙ እየተዘጋጁ እንዳለ እናቃለን። ከፊት ለፊት ጠላት መሞት ከፊት ለፊት ከጠላት ጋር መዋጋት ምንም መስሎ አይታየንም። አሁንም እኔ ከሻለቃ ጌትነት ጋር ሰሞኑን አብሬ ሰምቼ ወደ ግብ ጠለምት ተከዜ ጦር ለመጨመር ወደዛ እየሄድኩ እያለ አንድ እንትን ነው መጥቶ የነበረው፣ አንድ ማነው እዝ ነው መጥቶ የነበረውና መጥቶ በእንዴትል እንዴትል በስቶ በመምጣቱ ብዙ ቁስልና ብዙ ሞት ትርፍ አድርጎ ነው የተመለሰ እንጂ ፊት ለፊት የሚገጥመን ነጠላት ምንም አሸናፊ እንዳልሆነ እናውቀዋለን። እሺ፣ እጅግ አድርገን እናመሰግናለን። አርበኛ ሰፈር መለሰን። በአርበኛ ሻለቃ ጌትነት መሳፍንት መስዋዕትነት፣ አርበኛ ደስታው ደመላሽ የተሰማህን የሀዘን ስሜት መግለጽ ትችላለህ። አርበኛ ደስታው ደመላሽ መቀጠል ትችላለህ። እሺ፣ አመሰግናለሁ። ወንድማችን አርበኛ ጌትነት መሳፍንት ከአባቱ ከአርበኛ መሳፍንት ተስፉ ሲወለድ ጌትነት ሲወለድ ትምህርት ሳይማር ወደ ትዳር ሳይል የአባቱን ወኒና የአባቱን ታሪክ ተቀብሎ ለአገሩ፣ ለአማራ፣ ለጎንደር ትግሉን ከተወለደ ጀምሮ እስከዚችን ቀን እስከሚደርስ ድረስ ብዙ ታሪክ እያሳለፈ አርበኛ ነበር። በትግሉ ውስጥ አንዳንድ ባንዶች የሌላ ተልኮ ያላቸው የብልጽግና ተልኮ ያላቸው የሌላ ነገር ተልኮ ያላቸው ወንድማችን ብቻ አይደለም፣ ወይም አባታችን አይደለም የጎዱት በሙሉ አማራን እኛንም ሌላውንም በጣም ልቡን ሰብረውታል። በጣም አዝነናል። እንደ አባት አርበኞች በጣም ያዘን ነው። በጣም ታሪክ ያለው ልጅ አባቱን ተክቶ የሚሰራ አገሩን ተክቶ የሚሰራ በጣም ታሪክ ያለው አርበኛ ነበር። በጣም ነው ያዘን ነው። አባታችንም ልጆቹን ደከመኝ ሰለቸኝ ሳይል በበረሃ በጦርነት መከረውን እያየ እየተቀ እየሰበረ እየወጣ ለአማራ ሲል በድካም ያሳደገውን ልጁን በባንዳ በተልኮ አስፈጻሚ ሊቀጥፉበት ይችለዋል። አባታችንም ከዚህ በላይ እኛ ሀዘናችን ከዚህ ከዚህ በላይ ነው ያዘን ነው። አሁንም የአማራ ወጣት ለአባታችን ለአርበኛ መሳፍንት ሁሉም ልጁ ነው። ሁሉም ለጁ ልጁ ነው። አባታችን በክብር ነው የምናየው። ከዚህ በላይ እናከብረዋለን። ለሱ ሁሉም አማራ ሁሉም አማራ ከየትነት በላይ ለአባታችን ክብር እንዲሰጥ ለአባታችን ሌላ ሌላ እንዲያስደስተው ትግሉን ጋር እንዲያዘን እንዲያደርስለት የልጁን ትዕዛዝ የሌለ የልጁን ድካም አይቶ ሁሉም አማራ የአባታችን ፍቃድ ለማድረስ ሁሉም አማራ ከአባታችን ጎን እንዲሆን በግል ጥሪ ላስተላልፋለሁ። እጨርሳለሁ። ይስያ እጅግ አድርገን እናመሰግናለን። አርበኛ ደስተው ደመላሽ በእርግጥ አርበኛ ሻለቃየትነት መሳፍንት ለአማራ ህዝብ ህልውና ሲል ተሰውቷል። አባቱም አርበኛ መሳፍንት ተስፉ እንግዲህ ላለፉት ሀያ ሰባት ሰላሳ አመታት ከፍተኛ ትግል እያደረገ ከዘመነ ውያኔ እስከ ዘመነ ብልጽግና ድረስ ለአማራ ህዝብ ሲል ራሱን እስከ ልጆቹ አሳልፎ የሰጠ ጀግና ነው። በእርግጥ አርበኛ ሻለቃ ጌትነት መሳፍንት የአርበኛ መሳፍንት ተስፉ ልጅ ብቻ አይደለም፣ እንዲሁ የአርበኛ መሳፍንት ተስፉ ልጅም አርበኛ ጌትነት ብቻ አይደለም። ሙሉ የአማራ ፋኖ የአርበኛ መሳፍን ተስፉ ልጅ ነው። አርበኛ መሳፍን ተስፉ የፋኖነት ምልክት፣ የአርበኝነት ምልክት፣ ሁሉም ፋኖ የአርበኛ መሳፍን ተስፉ ልጅ መሆኑን ሁሉም የሚያውቀው ሀቅ ነው። እንግዲህ አርበኛ መሳፍን ተስፉ ለአማራ ህዝብ ሲል እስከ ልጆቹ፣ እስከ ቤተሰቡ ራሱንም ጭምር አሳልፎ የሰጠ ታጋይ ነው። ግሎባል ፋኖ ሚዲያም በአርበኛ አየትነት መሳፍንት መስዋዕትነት እጅጉን አዝኗል። ለአርበኛ መሳፍን ተስፉና ቤተሰቦችም ግሎባል ፋኖ ሚዲያ መጽናናትን ይመኛል።